ሰላም ጤና ይስጥልን ውድ የብዕር ቲቪ ቤተሰቦቻችን፣ በወቅታዊ መረጃ ተገናኝተናል፣ አብራችሁን ቆዩ። ተወዳጇ የኢቢኤስ ጋዜጠኛ ሉላ ገዙ በፖሊስ ቁጥጥር ስር መዋሏ ተሰምቷል። የኢቢኤስ ቲቪ አዘጋጇ፣ ሞዴል ሉላ ገዙ እና አንድ ተጨማሪ ጋዜጠኛ በፖሊስ ቁጥጥር ስር መዋላቸውን ከውስጥ ምንጭ ያገኘነው መረጃ ያመላክታል። የደንቢዶሎ ዩኒቨርሲቲ ተማሪ የሆነችውን የብርቱካንን ታሪክ ወደ ህዝብ እንዲደርስ ለምን አደረጋችሁ ተብሎ መታሰሯንም መረጃዎች እየወጡ ይገኛሉ። ከእሷ በተጨማሪ በፖሊስ ቁጥጥር ስር የዋለው አንድ ተጨማሪ ጋዜጠኛ ማንነቱ ለጊዜው አልታወቀም። ከቀን ወደ ቀን እየተባባሰ የመጣው በሴቶችና በህጻናት ላይ ያነጣጠረው ግድያ፣ መደፈር፣ አፈና ተባብሶ ባለበት በዚህ ሰዓት ጋዜጠኛዋ በሴት የዩኒቨርሲቲ ተማሪዎች ላይ የተፈጸመውን ዘግናኝ ድርጊት በአደባባይ በማቅረቧ ምክንያት እንደ ገዳይና ወንጀለኛ ለእስር መዳረጓም እጅግ አሳዛኝ ነው ሲሉ በማህበራዊ ትስስር ገጾች ሀሳባቸውን የሰጡ ግለሰቦች ያመላክታሉ። የመንግስት የደህንነት የጸጥታ አካላት ያልደረሱበትን እውነት ኢቢኤስ ቴሌቪዥን ደርሶበት በነሉላ ገዙ አማካኝነት ለህዝብ መቅረቡም የሚታወቅ ነው። አያርኩኝ እንደው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት ጎዳና ነው። እዚች ሀገር ላይ ብዙ የጭካኔ ታሪኮችን ሰምተናል። የዚች ልጅ ስቃይ ግን ከቃላትም ሆነ ከአምሮ በላይ ነው። ብርቱካን ተመስገን ትባላለች። ከልጅነቷ ጀምሮ ዕድል ፊቷን ያዞረችባት ሰው ናት። በልጅነቷ ወላጆቿን አጣች። ለአሳዳጊ ተሰጥታ መከራ ማየት ጀመረች። ትምህርቷን በደንብ ተከታትላ 392 ነጥብ አምጥታ ተሰቃይታ ተምራ ዩኒቨርሲቲ ገባች። በዩኒቨርሲቲም በፋርማሲ ትምህርቷን በትጋት መከታተል ጀመረች። የሁለተኛ ዓመት የዩኒቨርሲቲ ተማሪ እያለች ያልታሰበ ነገር ተፈጠረ። ታጣቂዎች ከምትማርበት ዩኒቨርሲቲ ከሌሎች ተማሪዎች ጋር አንድ ላይ ጠልፈው ወደ ጫካ ወሰዷቸው። ከአንድ ዓመት ከስድስት ወር በላይ ጫካ ውስጥ ከታጣቂዎች ጋር ኖረች። በመጨረሻ ስድስት በሚሆኑ አረመኔ ታጣቂዎች ተደፈረች። ጫካ ውስጥም ጥለዋት ሄዱ። እርጉዝ መሆኗንም አወቀች። አሁን ብርቱካን ውድ ኢትዮጵያውያን፣ ትምህርቴን መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ፣ እባካችሁ እርዱኝ፣ ምንም ዘመድ የለኝም እያለች ትገኛለች የኢትዮጵያ ንግድ ባንክ ቁጥሯም አንድ ሁለት ነው። ብርቱካን ተመስገን ብላችሁ እርዳታችሁን እንድትለግሱም እንጠይቃለን። እንደዚህ እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት። በቃ መጨረሻው እንደዚህ ሲያመር እንደዚህ በጣም ከፋኝ። በቃ ለወንዲውም ነገር ጎዳ። ስደት ነው መሆነው። ምንድነው ማድረግ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው። ተወዳጇ ሞዴል ሉላ ገዙ በኢቢኤስ ቴሌቪዥን በርካታ ፕሮግራሞች እንደምታዘጋጅ ይታወቃል። አዲስ ህይወት የተሰኘውን ፕሮግራም እያዘጋጀች እንደምታቀርብ ይታወቃል። ሉላ ገዙ በሞዴሊንግ ስራ ለረዥም አመት ሰርታ በኢቢኤስ ቴሌቪዥን ደግሞ ለአመታት እያገለገለች መሆኗ ይታወቃል። በአሁኑ ሰዓት እንግዲህ በእስር ቤት እንደምትገኝና እንግልቶች እንደደረሱባት መረጃዎች እየወጡ ይገኛሉ። ኢቢኤስ ቴሌቪዥንም በዚህ ዙሪያ የሰጠው ማብራሪያ የለም ነገር ግን እሁድ ለት በአዲስ ምዕራፍ የጫነውን ፕሮግራሙን ማንሳቱ የሚታወቅ ነው። ነገር ግን ኢቢኤስ ቴሌቪዥን ያንሳው እንጂ በተለያዩ የማህበራዊ ትስስር ገጾች ቪዲዮ ወጥቶ በርካቶች እየተመለከቱት ይገኛሉ። ቪዲዮ መሰራጨቱን ተከትሎም በርካታ መረጃዎች እየወጡ ነው። እጅግ አሳዛኛዋ ብርቱካንም ታሪኳን ካጋራች በኋላ በርካቶች የተሰማቸውን ሐዘን እየገለጹ ይገኛሉ። ኢትዮጵያ ለሴቶች የማትመች እጅግ ስቃይ የበዛባት ሀገር እንደሆነችም እያመላከቱ ይገኛሉ። ሴት ሕጻናት ሲደፈሩ፣ ሴት ሕጻናት ሲገደሉ፣ ሴት ወጣቶች ሲገደሉ፣ ሲደፈሩ በርካታ መረጃዎች እየወጡ ይገኛሉ። ይህ ጉዳይም እንግዲህ እየተባባሰ መሄዱንና ለሴት ስጋት የሆነች ሀገር መሆኗን የሚያመላክት መሆኑን በርካቶች መረጃዎች እየወጡ ይገኛሉ። እንግዲህ በአሁኑ ሰዓት በዚህም በኤቢኤስ ቴሌቪዥን እየሰራች የምትገኘው ወጣት ሞዴል ሉላ ገዙም መታሰሯና እንግልት እየደረሰባት መሆኑን ከኢቢኤስ ቴሌቪዥን ያገኘነው መረጃ ያመላክታል። የውስጥ ምንጮች እንዳወጡት መረጃ ከሆነም የጸጥታ ኃይሎች ለጥያቄ እንፈልጋቸዋለን ብለው ሁለት ጋዜጠኞችን እንደወሰዱ መረጃዎች ወጥተዋል። የብርቱካን ጉዳይ እጅግ ልብ ሰባሪና ሁሉንም የሚያሳዘነ ሆኖ ተገኝቷል። እርዳታን ለማሰባሰብም በርካቶች እየሞከሩ ነው። በሀገር ውስጥም በውጭም ያሉ ማለት ነው። ከአስራ ሰባቱ የደንቢዶሎ ተማሪ ታሳሪዎች፣ ታጋቾች መካከልም የአንዷ ነፍስ እየጮች ወታለች የሌሎችም ደም እንዲወጣ የብርቱካን መረጃ መውጣቱ እጅግ በጣም ጠቃሚ ነው ሲሉም በማህበራዊ ተስስር ገጽ መረጃቸውን ያሰራጫዋሉ። በዚህ ጉዳይ ላይ ሌሎች መረጃዎችንም ወደ እናንተ እናደርሳለን። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። ይብላኝን እን ብዬ አያርኩኝ በቃ አንደው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳረን የሆንኩት፣ ጎዳና ነው ወድቄ በቃ እን እንደዚህ አደሜ እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ፣ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ አደርሳለሁ ብዬ ያሰብኩት የልል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲወርድ በጣም ካፋኝ በቃ ለወሌውም ማለት ነገር ጎዳ ስደት ነው የምሆነው። ምንድነው ማድረግ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? ይብላኝን እን ብዬ አያርኩኝ በቃ አንደው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት? ጎዳና ነው ወድቄ፣ በቃ እኔ እን እንደዚህ አደሜ እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ፣ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲወርድ በጣም ካፋኝ። በቃ ለሁሉም ነገር ጎዳ ስደት ነው መሆነው። ምንድን ነው ማድረግ የምችለው? በምን አይነት መልኩ ነው ህይወቴን መጠገን የምችለው?